ሰላም ጤንስጢሊውዴ ቻናል ቤተሰብ ተከታታዮች እንኳን ደስ አላችሁ። ዛሬ በጣም እጅግ ደስ ብሎናል። ፀዳሉ ደሴ እና እሱም የመራቸው እስከ እነ ሙሉ ትጥቃቸው መንግስት ያቀረበላቸው የሰላማዊ ጥሪ ተቀብለው እስከ እነ ሙሉ ትጥቃቸው በዛሬው ዕለት ገብተው ማለት ነው እስከ መቶ የሚደርሱ ድረስ ታጣቂዎች ናቸው። እነዚህ የገቡት በተለይ ፀዳሉ ደሴ የሚመራው አንድ ብርጌድ ተብሎ የሚጠራ ነጋ ተገኝ ክፍለ ጦር ብርጌድ ዋና መስራቹ ፀዳሉ ደሴና እሱ የሚመራቸው እስከነ ሙሉ ትጥቃቸው ብርጌዱን እዞ በሰላማዊ መንገድ ገብቷል ማለት ነው። እንኳን ደስ አላችሁ። ይህ ማለት አንድ ነገር እነሶች እነዚህ ወንድሞቻችን ናቸው። በሰላም ጊዜ ህዝብን፣ ሀገርን ሲያገለግሉ የነበሩ ወንድሞቻችን ናቸው። ዛሬ ደግሞ እንግዲህ በሀሳብ ልዩነት ወደ ትጥቅ ትግል ገብቶ እንደነበር እናስታውሳለን። ነገር ግን አሁን ሁኔታውን አይቶ ተረድተው ለክልሉም ለሀገርም የሚጠቅም ከመንግስት ጋር ከሆነ ብንሰራ በማለት እስከነሙሉ ትጥቃቸው ሰጧን ማለት ነው ሲገቡ ግን ደማቅ የሆነ አቀባበል ነው የተደረገላቸው። ፀዳሉ ደሴና እሱ የሚመራው ሙሉ ብርጌድ ማለት ነው እስከ መቶ የሚደርሱ ታጣቂዎች እንደገቡ ነው እንግዲህ መረጃዎች የሚያመላክተው በአካባቢ ያሉ እንግዲህ በሰላማዊ መንገድ እስከነሙት ትጥቃቸው እንደገቡ ህዝቡም መንግስትም በትልቅ ፍቅር እንደተቀበሏቸው ነው መረጃዎች እያመላከተ እየወጣ የሚገኘው ማለት ነው። ፀዳሉ ደሴ እናስታውሳለን ከዚህ በፊትም በበርካታ ሲያገለግልም እንደነበር እናስታውሳለን። በተለይ በሀሳብ ልዩነት ወደዚህ ትግል ውስጥ ገብቶ እንደነበርም እየተመለከትን ነበረ። እነዚህ ሰዎች ሲገቡ ሁለት ጥቅም አለው፤ በዋነኝነት ለክልሉም ለሀገርም ከፍተኛ ጥቅም አለው። ክልሉ በሰላማዊ መንገድ ክልሉን እንዲያገለግሉ የሚጠቅሙ ወንድሞቻችን ነው። እንደ ሀገር ደግሞ ለሀገር ሀገር እንግዲህ ብስትወረርም ሆነ ሀገርስ በሚያስፈልጋት ጊዜ እነዚህ ሰዎች ፈጥኖ የሚደርሱ የሀገር ሀብት እንቁ ናቸው። ነገር ግን በሀሳብ ልዩነት እርስ በርስ እንደዚይነት ገብቶ እንደነበር የሚያመላክት ጉዳይ ነው። አሁን ግን ያደረጉት ትልቅ ተስፋ ሰጭ ብቻ ሳይሆን ሰላሙ ክልሉን በነበሩበት አካባቢ ለመጠበቅም ለማገልገልም እጅጉን ትልቁ ሚና እንደሚጫወቱት መረጆች ያመላክታል። ሌላኛው ጉዳይ ዚ ጋር አያይዘን መንግስት ባደረገው ኦፕሬሽን እንግዲህ በመካነ ሰላም ወደ አምስት የሚሉት ታጣቂዎች በመሀል ሳይት ወደ 22 እንዲሁም ደግሞ ደሴንም ጨምሮ እና መሀል ሳይት ተብሎ የሚታወቀው እስከ ሁለት እስከ አንድ ድረስ የሚደርሱ ታጣቂዎችን መንግስት እንደያዘ የሚያመላክት ጉዳይ አለ። ሌላኛው እስከ 50 ድረስ የሚደርሱ እጅ የሰጡ ሲሆን አርባ ሶስት ደግሞ እስከነ ሙሉ ትጥቃቸው እጅ እንደሰጡ ነው የሚያመላክተው እነዚህ ደግሞ ሌላኛው ምንድን ነው መከላከያ ባደረገ ኦፕሬሽን ነው በመካነ ሰላም መሀል ሳይንት ተብሎ ደሴ እና በአማራ ሳይንት ተብሎ በሚታውቁ በነሴ እንቀሳቀሱ የነበሩ የጸጥታ ኃይሎች ባደረጉት ድንቅ በሆነ ኦፕሬሽን እስከ አምሳ የሚሆኑ እንግዲህ እጅ ከፈንጂ እንግዲህ ባደረገ ኦፕሬሽን ሲያዙ አርባ ሶስት የሚሆኑ እስከ ነም ስጥቃቸው እንደሰጡ ነው መረጃዎች የሚጠቁመው። በጣም ደስ ሲለን በዛሬው ዕለት እንግዲህ ጸዳሉ ደሴ የሚመራው ሙሉ ብርጌድ እንግዲህ በሰላሙ መንገድ መግባት ማለት ይህ ምን ማለት ነው? እጅግ በጣም የሚገርም ነው። ፀዳሉ ደሴ የገባ እራሱ ብቻውን እጁን እዙ አይደለም የገባው ሙሉ እንዳለ ያሰለጠነውን ያስታጠቀውን ብርጌድ ነው እዙ የገባው። በተለይ ይህ ብርጌድ ደግሞ ነጋ ተገኝ ክፍለ ጦር ብርጌድ ተብሎ ነው የሚታወቀው። በተለይ ፀዳሉ ደሴ የዚህ ብርጌድ ዋና መሪ ሲሆን ከጀርባው ደግሞ እስክንድር ነጋና ደረጀ በላይ የዚህ ትልቅ ሚና እንደሚጫወቱ መረጃ ያመላክታል። ነጋ ተገይ ክፍለ ጦር ዋና መሪው ፀዳሉ ደሴ ሲሆን ከጀርባ ደግሞ እነ እስክንድር ነጋና ደረጀ በላይ ሲያግዝቱ እንደነበረም በሎጂስቲክም በሀሳብም እንዲሁም ደግሞ በትጥቅም መረጃ ያመላክታል። ነገር ግን ዋነኛ ኃላፊነትን ወስዱ ሲሰራ የነበረ ፀዳሉ ደሴ እንደሆነ ነው የሚታወቀው። ነገር ግን አሁን መንግስት ያቀረበለትን ጥሪ እስከነ ሙሉ ደግሞ የሚገርመው ሙሉም ብርጌድ ዞ እንዴት እንደገባ በጣም ሎጂስቲክ እንደሰራ ከፍተኛ የሆነ ውይይትም ብቻ ሳይሆን ያስታጠቃቸውን ሁሉ አሳምነው ዞ መግባት ማለት እጅግ ቀላል አይደለም። በዛ ማ መከፋፈል ሊኖር ይችላል፣ የሀሳብ ልዩነትም ሊኖር ይችላል። ነገር ግን በሀሳብ ተስማምተው መንግስት ያቀርብላቸውን የሰላማዊ መንገድ ጥሪ ተቀብለው እንግዲህ ወደዚህ ሲገቡ እጅግ በጣም የሚገርምም የሚያስደንቅም ነው። ብዙዎች መምጣት እኮ ይፈልጋሉ። ለምሳሌ ላብነት ያለ እርግጠኛ ሆኛ ነጋች ዘመን ካሴ ወደዚህ መምጣት ይፈልጋል። ነገር ግን ከጀርባው የሚፈራው ነገር አለ። እሱ ምንድ ነው? ዲያስፖራ የሰጠን ኃላፊነት የመጣውበትን የተናገሩትን ንግግር፣ ምክንያቱም አራት ኪሎ እንገባለን ሲል እንደነበር እናስታውሳለን። እና ይህን ዞ እንግዲህ ለመመለስ እጅግ እየከበደው ስለሆነ ነው እንጂ በመቶ ፐርሰንት መመለስ እንደሚፈልግ መረጆች የሚያመላክት ጉዳይ አለ። ለምሳሌ ሶሻል ሚዲያ የሚናገረውና ውስጥ ላይ ያለውን እኮ በግልጽ እናውቃለን። ሶሻል ሚዲያ ላይ የሚናገሩ ሌላ ውስጥ ላይ ግን ያለው መመለስ እንደሚፈልግ ብዙ መረጃ እየወጡ ይገኛሉ። አንደኛ የቅርብ ሰዎች ጥሮት እየሄዱ እንደሆነ ላብነታው በዛሬው እለት ባጭሩ የተረዳ ነው። ፀዳሉ ደሴ ሲል ሙሉ ብርጌድ ወደዚ የመጣበት ምክንያት በጣም ከፍተኛ የሆነ ሎጂስቲክስ ይሰራ ማንም ከማንም ጋር ሳያዋይ ሳይናገር፣ ወይም ደግሞ ሳያፈነግጥ ሙሉን ትጥቅ እንደያዘ ራሱ ብርጌዱን ቀጥታ ነው እዞ ይገባው እስከነ ሙሉ ትጥቁ እስከ መቶ የሚደርሱ ነው የሚለው። እስከ መቶ ይሄ እኮ ቀላል የሚባል ቁጥር አይደለም። መቶ ታጣቂዎች በሰላማዊ መንገድ ከመንግስት ጋር መጡ ትጥቃችን ዘው ሰጡ ማለት እጅግ ቀላል ብርጌድ አይደለም እና ይሄ የሚበረታታ ነው። ጥቅሙ ደግሞ ከፍተኛ ነው። ሰላምን በማስጠበቅ ልማት ማፋጠን ነው።